ሱቅ የትንሽ ብትሆንም እግዚአብሔር ይመስገን። ይህን ማን አየበት፣ ይህን ማን አየበት፣ ይኸው እንደዚህ ተቋጥሮ ታላችሁ። ቀበቷለው። ምረጡ፣ ከዚህ ውስጥ ያለ ልብስ ከመረጣችሁ ተሎ ይደርሳችኋል ማለት ነው። ሰላም ሰላም ቤቲ፣ ቅዳሜ ውሎ ተጀመረ። አቤት ገባች፣ ገባች፣ እሳት ጎርሳ እሳት ለብሳ ነው የምትገበው። ገባሁኝ እንጀራዬን ጋግሬ፣ ምን ብዬ ምን ብዬ ምን ብዬ ወጤን ሰራርቼ በላለሁ እና ገባሁ ያው እንግዲህ ስገባ ልብሱ አልተስተካከለም ነበር፣ ግን ችግር የለውም። ያው ገዥ መጥቶ ስለነበር ነው ስላለኝ ነው። እና ውዶችዬ ይሄ ልብስ ማዘዝ የምትፈልጉ የተለያየ የአበሻ ቀሚስ እዚህ ጋር ምረጡ። በጣም የሚያማምር ፋሽኖች አሉ። በተለይ እዚህ ከከበቱ ወይም ደግሞ ከቁም ሳጥኑ ውስጥ የተደረደረው በጣም በጣም በጣም በጣም የሚያማምር ልብስ፣ የወሎ፣ የራያ፣ የጎጃም፣ የጎንደር የተለያየ ጥበቦች እንዲ መነኖችም አሉ። አሁን ይሄ ማች ነው እንዴት እንደሚያምር እና ውዶችዬ ተሎ ደውሎ ተሎነ ተሎነ ተሎነ ሲለኝ እየሮጥኩ ሄድኩኝ። ያው እንግዲህ ስራ አይደለ ሄድኩኝ። ስሄድ አዳዲስ ልብስም ገብቶ ነበረ። በሂሳብ አልተስማሙም መሰለኝ ልብስ ካመጣው ሰውዬ ጋር። ከዛ እንደዚህ ያስተካከልኩ። አቤት ቤትዬ፣ ለእናንተ ለማሳየት እኮ ነው። እንደዚህ ለበስኩኝ። ከዛ ከለባበስኩ በኋላ ይሄው። ግን ሱቄ ትንሽ ብትሆንም እግዚአብሔር ይመስገን። ይህን ማን አየበት ይሄን ማናየበት ይሄ፣ እንደዚህ ተቋጥሮታላችሁ፣ ቀበቷለው። ምረጡ ከዚህ ውስጥ ያለ ልብስ ከመረጣችሁ ተሎ ይደርሳችኋል ማለት ነው። የእናንተ የራሳችሁን የሆነ ዲዛይን ከላካችሁ ደግሞ ተሰርቶ ምን ብሎ ምን ብሎ ስለሆነ ጊዜ ሊፈጅ ይችላል። በተለይ እዚ ሱቅ ማለት ነው እኔ የልጆች በጣም ነው የማመጣው። የልጆች የሴት፣ የወንድም አለ፣ የእናቶች አለ። በጣም ቆንጆ ቆንጆ ቆንጆ ቆንጆ ልብሶች አሉ። እግዚአብሔር ይመስገን። ማለት አንድ አይነት ስራ ብቻ ጥሩ አይደለም፣ ቢዝነስም መጀመር አለባችሁ ማለት ነው። እና ቤትዬ ቅዳሜ የቅዳሜ ገበያ ቅዳሜ ቀን ውሎ እዩት፣ ልብሶችን በጥራት እንዴት እንደማስቀምጣቸው ዝም ብላችሁ ይ በቃ እንደዚህ ዝብርቅርቅ ዝብርቅርቅ ብሎ ነበረ፣ አስተካከልኩ ምን አልኩኝ። ይኸው አንድ በአንድ በቃ እንደዚህ የሚያማምር ልብስ ይሄ የጎንደር ቀሚስ ነው። እጅዬ ጉርድ ነው። ሌሎች የምታዩቸው ከታች እንደዚህ ተደርድረው የምታዩቸው እንትን ናቸው። ይሄ ትፍትፍ ይባላል። የወሎ ትፍትፍ ነው። ያችሁት፣ እንዴት እንደሚያምር ነጠላ አለው፣ መቀነት አለው። ከሱ ጥግ የምታዩት ደግሞ ያልጋ ልብስ ነው። ቆንጅዬ ያልጋ ልብስ እንዴት እንደሚያምር በጣም የምወደው እኔ እና እንደዚህ ተደርድሮ ተደርድሮ በጣም ልብስ እንትን ብሏል፣ ገብቷል። ይሄው ነይዬ ሲለኝ ገብቼ ሂጄ አስተካክዬ በሂሳብ አልተስማሙም ነበረ እኔ ጋር በዋሳ ባወርተው ነበረ። ሂጄ በቃ ምንም ልብስ ሳልቀይር ምን ሳለ ነው ብድግ ብዬ ሄድኩት። ይሄ የሚያማምር ይሄ ልብስ እንዴት እንደሚያምር በአረንጓዴ ያለ አያችሁት? በብዙ አይነት ከረና ያለኝ ይሄ እንትኑ ማለት ነው። በጣም ነው የሚያምር ፋሽን ነው። ይሄ ደግሞ እንዳይቱ ሰራሚክ ማለት ነው። በጣም ቆንጆ ቆንጆ ልብሶች አሉ እዚህ ውስጥ። አሁን የማወጣውን ልብስ እዩት። የወሎ ሁኖ የወሎ ቀሚስ ሁኖ ሰፊው የለም። ይሄ ሰፊው አለ አይደለ? ይሄ ማለት ነው። ሰፊው በመቀነት የሚስተካከለው ነው። በጣም ነው የሚያምር። አሳያችኋለሁ። አሁን ይሄው እያወጣሁት ነው። እዩት እንዴት እንደሚያምር ከኔ ጋር። በጣም ዋጋው ውድ አይደለም፣ ምክንያቱም መለወጥ ስለምፈልግ በዲስካውንት ነው የምሸጥላችሁ። እንደገና የመዳብ ቅመም ስለነበርኩኝ እንደ ኢትዮጵያ ስደትን እንዳላየ ሰው አልስገበገብም። እንዴት እንደሚያምር እዩት፣ የአንገቱ እንዴት እንደሚያምር ወይኔን፣ በጣም ነው የሚያምረው። እስኪ ጋብዙኝ፣ እውነት እስኪ ጋብዙኝ፣ ግዙልኝ። እስኪ ይህን ወሎዬዎች ግዙልኝ፣ አትሞቱ። በጣም ነው የወደድኩት፣ ግዙልኝ። እስኪ በስጦታ ግዙልኝ። እስኪ እንዴት እንደሚያምር ወይኔ፣ እኔ ገና ሳዩ ሽረክ ያልኩት። በነገራችን ላይ የወሎ ቀሚስና የወሎ ጠንሳይ እንዴት ደስ እንደሚለኝ እና ደቡብ ውስጥ ያላችሁ ድርመነን ድርመነን ቀሚሶችን ካዘዛችሁ በሀያ አራት ሰዓት ውስጥ እናደርሳለን። ወይም ደግሞ በሁለት በሶስት ቀን ወደዛ ወጣ ያላችሁ ደግሞ በፖስታ ቤት ምናምን በሾፌር ስለሆነ ትንሽ ሊቆይ ይችላል። ሴት ልጅ ያላችሁ እስኪ ዘዙ። ይኸው፣ አይ ሴት ልጅ ተመኘሁ። አሁን ልብሶችን ምናምን ሰይ ሴት ልጅ በጣም ነው የተመኘሁት። እውነት ነው የምላችሁ በጣም ሴት ልጅ ነው የተመኘሁት። እዚህ ጋር ልጁ ዝም ብሎ በትነውበት በትነውበት፣ ሂዶ ያስተካክልለት ያስተካክለለታለሁ እኔ ብጃማ ወይም ደግሞ የአበሻ ቀሚስ ለብሼ ስራ አይሆንልኝም። አወለኩት። ትዕግስት የለኝም አወለኩትኝ። ከዛ ወደ ስራ እንዴት እንደሚያምር እውነት አረ፣ ግዙ። ተው ግዙ። አዲስ አመት መጥቷል። ለአዲስ አመት ግዙ። ለቤተሰብ ለእናት አባት፣ ለእህት ወንድም፣ ሰርፕራይዝ ማድረግ ከፈለጋችሁ ግዙ። ይሄ የጎንደር ቀሚስ በጣም ወደድኩት። እንዴት እንደሚያምር እዩት! ዋው! እኔ የተለያየ ቀሚስ ነው ያለህ ብዙ አይነት ቀሚሶች ነው ያሉ። እዘዙ፣ ለሴት ልጃችሁም ለወንድ ልጃችሁም። እዛ ሽፎን የምትፈልጉ እንደዚህ የሚያማምሩ ሽፎኖች እኔ ወደድኳቸው እውነት። ይችን ሽፎን ወድጃት፣ ግን ቀይ በዛባትና ለብሳት ነበረ። ቀይ ፍላጎት ብዙ ምን ስላልሆን ቀይ የሚፈልግ ሰው የልበስ ብዬ እንትናልኩት ሽፎኖችም አሉ። የተለያዩ ሽፎኖች እዚህ ጋርም ቆንጆዬ፣ የእናቶች ሽፎን እንዴት እንደሚያማምር እዘዙ። እንግዲህ ልጃችሁን ለቤተሰብ ሰጥታችሁ የሄዳችሁ ሰዎች ልብስ የማያለብሱላችሁ ምናምን ከሆነ ኦርደር አድርጋችሁ ማስለበስ ትችላላችሁ። እላችኋለሁ ማሮችን ይኸው ይህን ይመስላል። በዛውም እንግዲህ እኔን ብርታት እያያችሁ ቁጥር ከዜሮ ይጀምራል። ቁጥር ከዜሮ ነው የሚጀምረው። በብሎግ የመጣሁላችሁ ማለት ነው። በጣም ሙዚቃ አለ። በጣም እንግዲህ ከተማ ውስጥ ስለሆነ በጣም ሙዚቃ ስላለ ዩቱብ ደግሞ ሙዚቃ አይወድም። ያው ለዛ ነው ብሎግ ያደረኩት። ጅማ አባ ጅፋሂ እንግዲህ ያው ሲያምር ሴት ልጅ ያላችሁ ዘዙ። እስኪ ዘዙ። ወይኔ ሴት ልጅ በኖረኝ ያልኩኝ እና እነዚህ ትናንሽ ትናንሾችን ልብስ ሳይ እስኪ ዩዩን ይውሽ እና የሴት ልብስ ሳይ ግን እኔ ሴት ልጅ ቢኖረኝ ወይኔ አልብሼ ነበር ምጨርሳት ምናምን ላለሁ በቃ ይህ ምን አባቱ መሸጥ ነው። አለብሳት አለሁ ምናምን ላለሁ በቃ ጸጉሬን ራሱ ስር እንዳደረኩ ነው የሮጥኩትና እዘዙ ውዶች ዬ ማሮች ፍቅሮች፣ ልብሱ በጣም ነው የሚያምረው። እዚህ ጋ ነጠላ ነው ነጠላ ብቻውን የሚሸጥ ነጠላ ነው። ይኸው አያችሁ ጥለቱ ሲያምር፣ በፈለጋችሁት ጥለት ይህ ነጠላ ነው። በቃ በቃ የሚያማምር ጥለት ያላቸው ነጠላዎች ናቸው። እዘዙ። ነጠላ ብቻ ማዘዝ ከፈለጋችሁ፣ ለብቻ አለ። ከቀሚስ ጋር ማዘዝ ከፈለጋችሁ የራሱ የቀሚሱ ነጠላ ስላለው ችግር የለም። ግን ለብቻ የዘወትር ነጠላ ማዘዝ ከፈለጋችሁ ይኸው ጥለቱ ይህን ይመስላል። እዘዙ። ነጠላ ብቻ ማዘዝ ከፈለጋችሁ እንግዲህ እንደምታበረታቱኝ ተስፋ አደርጋለሁ። በጣም ብዙ ልጆች እያዘዙኝ ነው። አሁን ለአዲስ አመት በጣም ኦርደር አለ። ግን ልብስ ስታዙ ቀን ስጡ፣ ለእኔ ቀን ገደብ ስጡኝ፣ ያስፈልገኛል። ለምን ብትሉ ሱቅ ላይ ያለ ከሆነ ብድግ አድርጌ ነው መልክላችሁ። የሚሰራ ከሆነ ደግሞ ማንሳት ሲደክመኝ ፎሽ ፎሽ ፎሽ ያረኩት የሚሰራ ነገር የቅድሙ የእንትኑ የወሎ ትፍትፉ የለም። ይው እዚህ ጋር ወስጀ ላሳያችሁ ነው። እዚህ ጋር ያው አያችሁት የወሎ የትፍትፉ መቀነትና ነጠላ ነው። ይሄ ደግሞ አልጋ ልብስ ያልኳችሁ ነው። እንዴት እንደሚያምር ወይኔ፣ እንዴት እንደሚያምር እና ወዶች ገና በብዛት አስገባለሁ የቱርክ እቃዎችን እያልኩ ሀሳብ ላይ ነኝ። የተዘገጃጀሁ ነው። ሱቋን መታደስ ያስፈልጋታል። አድሳታለሁ። ብዙ ነገር ይቀራታል። ገና ነኝ ቀስ በቀስ ቀስ እያልኩ ማለት ነው። ይህ እንግዲህ ያለ ፊልተር ያለ ምን ያለ ምን ነው የተፖሰተላችሁ። ፌክ ምናምን የለውም፣ ፊልተር ምናምን የለውም። በቀ በኖርማን ካሜራ ነው ዩቱብ ላይ ነው። ምረጡ፣ ግዙ፣ አበረታቱኝ። የስደት እህታችሁ ነኝ። ለስራ ወንድ ልጅ አላችሁ? ደግሞ ው እዚህ ለዮቤ አንድ አልብሻለሁ። ዮቤ በጣም ወደድኩት። ለዮቤ አንድ አልብሻለሁ። ግዙ እዘዙ። ማለት ተያይዘን እንደግ። እናንተም ለቤተሰቦቻችሁ አልብሱፋ ብልጭ አድርጓቸው። ያው እንግዲህ እናንተን አምኜ እናንተን ተማምኜ ነው የከፈትኩት። አገሬው ይገዛል። ግን ደግሞ እናንተም አበረታቱኝ። እንደዚህ ቤቴን ሰብስክራይብ እያረጋችሁ ላይክ ሸር እያረጋችሁ አበረታቱኝ። ያው ሁላችሁም አገር ስትገቡ እንትን የምትሉት ነገር ነው ስራ ስትፈጥሩ ምን ስትሉ ላይክ ሸር አድርጉልኝ እዩልኝ፣ ምናምን ማለታችሁ ስለማይቀር አበረታቱኝ ውዶች፣ እዬ ፍቅሮች እዬ፣ እወዳችኋለሁ። ስራ ያስከብራል፣ ማውራት ያስንቃል። የሰው ልጅ ነውር ለሰው ልጅ ነውሩ ስርቆትና ሽርሙጥና ብቻ ነው። በቃ የሰው ልጅ የፈለገውን ቢሰራ ይሸጣል፣ ይለወጣል ቀስ በቀስ ይለወጣል። ይች ሚዲየም ናት። አጭር ቀሚስ የምትወዱ መዘነጥ የምትፈልጉ ይሄው አጭር ናት። ቆንጆዬ ናት። በጣም ነው ወደድኳት እኔ። እዚሁ በጣም ቆንጆ ቆንጆ ልብስ ነው ያለው። ድክም ብሎኝ ነው ሄጄ ነበረ። በጣም ደክሞኝ ነበር እና እናንተ ናምኝ ነው። እንግዲህ ይህን ስራ ፖስት ያረኩላችሁ፣ አበረታቱኝ። ጨራረስኩ ቤት እየጨራረሰች አሁን በቃ ቸክ ማድረግ ምናምን ምናምን ማስተካከል ነው የሚቀራት። አያችሁት? የሰው ልጅ ከሰራ ይለወጣል። ሰው አያልቅስባችሁ። ሰው ካለቀሰባችሁ መቼም ሰዋት ሆኖም ደህና